የኢትዮጵያ ፈተና ከነገ ከነገ ወዲያ በኋላ እየጨመረ ነው የሚሄደው። የትግራይ ሰራዊትና የፖለቲካ መሪዎች በቅርቡ በሰጧቸው መግለጫዎች ከብልጽግና በላይ ጠላት የለንም፣ ለእርሱም ከኛ በላይ ጠላት የለውም። ሰላም ሰላም እንኳዓና ብላስናዳኪም ሰላም እዛ ሆኖ ማዓንታ ማሕራ ሚዲያ መነጋገር ስለኾን ዛዕባታት ክንርኢና አብ ቪዲያ ናናት የትግራይ ሰራዊትና የፖለቲካ መሪዎች በቅርቡ በሰጧቸው መግለጫዎች ከብልጽግና በላይ ጠላት የለንም፣ ለእርሱም ከኛ በላይ ጠላት የለውም በማለት አሁናዊ አስተላልፋቸውን በግልጽ አሳውቀዋል። ትግራዮች የብልጽግና መንግስት በዛሬ ነገር ለፕሪቶሪያ ስምምነት ይታመናል ብለው በተስፋ ሲጠብቁ ቆይተው ነበር። ያደገበትን ዓመል አልታው ያለው ብልጽግና ግን አንድ የተላላኪ ፖለቲከኞችን ሌላ ጊዜ ቅጥረኛ ወታደሮችን እያሰማራ ሲተነኩሳቸው ከረነ። በስተመጨረሻም የጀመረውን ጦርነት እነሱ እንደለመዱት ተራራን በመያዝ መንገድ ሳይሆን በቴክኖሎጂ ድጋፍ እንደሚያካሄደው በግልጽ አሳውቆ ለጦርነት መዘጋጀቱን በይፋ ነገራቸው። በተጨማሪም በትግራይ ላይ በግልጽ ያልታወጀ ከፊል በተግባርም ነዳጅ እንዳይገባ ከለከለ። ነዳጅ ለመከልከሉ ምክንያትም ወደ ትግራይ የምልከው ነዳጅ ወደ ኤርትራ እየወጣ ነው የሚል ተልካሻ ምክንያት ከማቅረቡ በተጨማሪ ለክልሉ መስጠት የነበረበትንም ገንዘብ አልለቅም እስከ ማለት ደረሰ። ከዚህ ሁሉ በኋላ በእርሱ ላይ ተስፋ ያልቆረጡትን ሁሉ ከብልጽግና ሰላም ከእባብ እንቁላል እርግብ ይፈለፈላል ብሎ መጠበቅ ይሆናል እንዲሉና ራሳቸውን ለመከላከል እንዲዘጋጁ ሳያስገድዳቸው አልቀረም። ብልጽግና አዲሱን ጦርነት ስልቱን በግልጽ ካሳወቀና በተግባርም ረጅም ርቀት የሄዱ ተተኳሾችን ከፈጸመ በኋላ ቁጭ ብሎ መጠበቅ እንደማይገባ የተገነዘቡት የትግራይ ሰዎች በብልጽግና ውሳኔ ሊመጣ እንደሚችል የሚገመትን ጦርነት አስቀድሞ ለመከላከል ያችላል ያሉትን ዝግጅት እያደረጉ ስለመሆኑ ሲገልጹ ነው የሰነበቱት። ከዚህም አልፎ በሰሜንም በደቡብም ከሚገኝ የጎረቤት ሕዝብ ጋር ለመነጋገርና ለመተባበር ዝግጅት እንደሆኑ እንደሆነና በዚህም ደግሞ የብልጽግና ፍቃድ እንደማያስፈልጋቸው ኮሜት ላይ የፋክት ግን ወልቃይት ጥያቄ በመልከት ለትግራይ ክልል የቀረበ ነገር የለም ምንም። እዚህ ውስጥ እኔ ቴሌፎን ወክዬ አይደለም እየተናገርኩ ያለሁት። ከአማራ አብዛኛው እንቅስቃሴ ወልቃይት ጥያቄ ተብሎ ጎንደር አካባቢ የሚካሄድ እንቅስቃሴ ስለነበረ ጥያቄው መቅረብ ያለበት ለክልሉ ነው። የህገ መንግስቱ የሚያስቀምጠው ነው። የማንነት ጥያቄ ካለ በትግራይ ክልል ውስጥ ያለ አሁን ባለ በምንለው ደረጃ ወልቃይት የሚባል ከአማራ ክልልም ጋር አይገናኝም።

መሀል ላይ አምነስቲ ኢንተርናሽናል ክራይም አገንስት ሂውማኒቲ ወር ክራይም ፈጽመሃል፣ በዜጎች ላይ የማይደረግ በሙሉ ፈጽመሃል ተብሎ እነዚህ መሀል ላይ የተቀመጠ ተመልከት። ማይክ ይዞ ጨብጡ ጨብጦ በስቴት ዲፓርትመንት በአሜሪካ ስቴት ዲፓርትመንትም፣ በአውሮፓ ህብረትም፣ በዩናይትድ ኔሽንስ፣ በአምነስቲ ኢንተርናሽናል በሂውማን ራይትስ ዎች በኒውላይን ኢንስቲትዩት ፎር ፖሊሲ ኤንድ ስትራቴጂ ያወጣው ሪፖርት እነዚህ ሰዎች በሙሉ ያሉበት ነው። በዚህ በኩል ያለው የሰላም ሚኒስትሩ ነው። ኢንፋክት በዚህ በኩል የሰላም ሚኒስትሩ መሐመድ ማ የሚባለው ነው። መሃል ላይ ተቀምጠዋል። ጌታቸው እና መሃል ላይ ተቀምጦ አንተ ህወሓት ናት። ከህዝቡ የሚጠየቀው ጥያቄ አለ፣ የማነት አስመላሽ ኮሚቴ ምናምን የሚባል የዛሬ ሁለት ቀን ግን የዛሬ ሁለት ቀን ቃለም የሰጠው ደመቀ ገዳዩ ደመቀ ዘውዱ፣ ይሄን ወልቃይትን የአማራነትን ተቀብሎ የሚመጣ ትግራይ ካልሆነ ማንም አንቀበልም ይላል፣ እንደዛ ይላል። ለዚህ ደግሞ ኢንዶርስ ለማድረግ መጣ ጌታቸው። አንደበቱን በደንብ የተሳለ ነው፣ ምንም በነጋሽ ለሰከንድም የሆነ ምላሱ እንኳን አይዘው። መጀመሪያ መልእክት አለን ለተጋሩ ባለሀብቶች ታቸው። የሑመራ ጉዳይ እኒድ መራብ ትግራይ ካጣ ነው ይሄ ካጣ ነው ማንም አምስት ዓመት ሆኖናል። ማንም መጥቶ ቃፍታ ሑመራ ላስተዳድር ማለት የለበትም። ማለ ኦሮሚያ ምዕራብ ሀረርጌ ምስራቅ ሀረርጌ ኦሮሚያ ነው። ቀለን ወለጋ ሆሮ ጉድሩ ኦሮሚያ ነው። ደንቢ ዶሎ ኦሮሚያ ነው። ሰሜን ሸዋ አለልቱ ኦሮሚያ ነው። አደል እንደዛ ነው። ስለዚህ የአለልቱ ወይም የአዲስ አበባ ዙሪያ ያለው ሱሉልታ ለደንቢ ዶሎ ምን አደለም፣ ምን አደለም መቀለ ሆኖ ለሑመራ ምንዋ አይደለም? ጌታቸው ረዳ የሚለን እሱ አምስት ዓመት እኮነና ተገፍተን ወጣን እኮ በቃ ወጣን እኮ እና ምን ወዴት ነው የሚመጣው ነገር እኮ ተቀያይሯልና፣ ሰው በዚህ ደረጃ ህዝብ ላይ ይበቀላል ወይ? እኔ በነገራች ላይ ይሄን የምናገረው ሚዲያ ላይ ዶክመንት መደረግ ስላለበት ነው እንጂ ይስቁበታል። የትግራይ ጀነራሎች የትግራይ ጀነራሎች ለሑመራ እኛ ታግለን እዚህ እንመጣለን ምናምን የሚሉት የታግለው ለሁመራ ተብሎ የሚታገል ትግራይ ይኖራል ብያል አስብ ነግራችኋለሁ። ስለዚህ ጉዳይ ምናገረው አለ ካዳመጣችሁ በደ እናስቁሙ። ከዛ በኋላ አይ በቃ ተኩሼ መስጠቀም እኔ ነው ሁመራ ነው አምስት ዓመት ሞልቶ በፈቃደኛ አዳሪ ቆምሩባል አስተዳዳሪ ሰሞኑን ተበልቆ ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምን ሊሆን ማለት፣ ሰው አስተዳዳሪ ተመደዋል። ይጣፍ አቀንዶ ቃፍታ የት ነው? ጨረቃ ላይ ነው ነው እናንተ ባትቀበሉት የት አካባቢ እንዳለው ጨረቃ ነው ወለጋ ነው ይላል። ቃፍታ ምዕራብ ትግራይ ነው፣ ምዕራብ ትግራይ ነው። ማንም አስተዳደር የነበረበት ወደ ወረደ ነው። ማንም አስተዳደር የነበረበት ራሱ ጌታቸው ነው። ከዛ ቀበሌ ከሆነ ቀበሌ አለ፣ ወረዳ ከሆነ ወረዳ አለ። ዲሰንትራላይዝ የተደረገ ህዝብ ራስን በራስ የሚባለው እንደዛ ከሆነ ቀበሌው አቶ እገሌ ምናምን የዚህ ቀበሌ ምናምን ወረዳ የወረዳ ምክር ቤት የክልል ምክር ቤት መቀለ የክልል ምክር ቤት ከት ይመጣል፣ ከቃፍታ ይመጣል፣ ካላመጣ ይመጣል፣ ከኦፍላ ይመጣል፣ ከዓድዋ ይመጣል፣ ማይቅነጣል ይመጣል፣ ዛላምበሳ ይመጣል። ሰውየ አጅሬ ቀላል አይደለም። በነገራችን ላይ በጣም መጥቋል፣ በጣም ሄዷል። እና ቃፍታ ወለጋ ይሁን ጨረቃ ይሁን የማያቅመቱ ቃፍታን አስራድራሉ የሚል ይላል። ወድ ወረደር እኮ እንደዛ ሚለው አሁን ይሄ ብልጽግና ስንት ዓመት ይኖራል? ጌታቸው ማንን ነው እየተገዛ ያለው? ይሄ በቃ ቁጭ ብሎ እኮ ዶኩመንት ነው። ለዚህ ነው ዶኩመንት የምናደርገው። ይሄ አሁን የጌታቸው አረስ የምንሰጥበት በነጋሻ አረስ አሰጣጣችን ያው ዶኩመንት ብዙ ሚሊዮን ያው ኦልሞስት ሚሊዮን የሚጠጋ ከሚሊዮን በላም ሊሆን ይችላል ያለን ዶኩመንት ቪዲዮዎቹ ማለት ነው። የዚህ ሁሉ ዓመት ስም አሰጣጣችን ይመን ሲፈልግ በቀላሉ ካታሎግ ለመግኘት ይሄን የሰጠውበት ሂስቶሪክ ነው። ለዚህ ቪዲዮ የሰጠውበት ርዕስ ሂስቶሪክ ነው። እዚ ታይም ጊዜ ማረሳው ቪዲዮ ወጣ አርጌ ማገኘ ነው እና ተዋግተን ነው ምዕራብ ትግራይ ምንገባው የሚሉ ስለሚሉ ነው። እኔ አንተ ምን ታደርጋለህ አንተ ሕወሓትን አሉት። የነሱ ደመቀ ጋር ግንኙነት ያለው አንድ ልጅ አለ ዩቱብ ላይ እና ከነሱ አንድ ልጅ የኛ ሞኒተሪንግ ቲም ሲነግረን እንደዚህ አሉት ጠየቁት። አንተ ሕወሓት ከሆነ ለምንድን ነው የመጣው ምናምን ሲሉ ሕወሓት አይደለም በኃይል መተን ምዕራብ ትግራይ በኃይል እንይዘዋለን ሲሉ እኛ በኃይል የሚባል አንፈልግም፣ ምናምን ብዬ ተቃውሞ የኮኑ ከሕወሓት የወጣሁት ብሎ መለሰላቸዋለን። ቪዲዮ አልወጣም፣ ግን ልዩ እንደዛ ብሎ ሪፖርት አድርጓል። ለምዕራብ ትግራይ ለምዕራብ ትግራይ ተብሎ የሚደረግ ጦርነት መኖር አለበት ብዬ አላስብም። ይሄ ከፍ ያለ ነው፣ ከፍ ያለ ነው። ምዕራብ ትግራይ ሴከንደሪ ነው የሚሆን ከዚህ በኋላ። አይደለማ፣ ችግሩ ያለው ምዕራብ ትግራይ አይደለማ፣ ደመቀ አይደለማ። ችግር ከደመቀ ገነው አሁን ትዴፍ ከደመቀ ገነው ደመቀ ነው። ምዕራብ ትግራይ አይደለም እኮ ደም ምዕራብ ትግራይን የያዘው ፕሬቶሪያ ሰላም ስምምነቱን አልፈጽምም ያለው አራት ኪሎ ያለው ግለሰብ ነው። እኛ 200 ሚሊዮን ልንመውላን በቅርቡ እኛ በበርታፍ ነን ልንሞት አንችልም፣ ይም እያለ ያለው ለሁሉም የፀጥታ የሪጅኑን እየረበሻ እየበጠበጠ ያለው የብልጽግና መንግስት ነው። አራት ኪሎ ያለው ነው። ለነገ ብዙ እዳ ትቶ እየሄደ ነው። ለሀገሪቱ፣ ለህዝቡ እዳ እዳ ማንም ሰመቱ ሂሳብ የን አወራርድ የሚል ነገ ጠዋት እንደሚመጣ ምንም አልጠራጠርም። እያየ ነው። ሂሳብ አወራርድ ኋላ ብልጽግና ትግራይ ህወሀት ላይ አወራርዳለ ብሎ ትግራይ ህዝብ ላይ አንድ ሚሊዮን ህዝብ ፈጅቶ ሄዷል። ነገ ጠዋት ውነበር ነው። ምን ሀብ እንደሚያደርግ አናውቅም። ፈጣሪ ይርዳው ይህን ህዝብ። ምንም ለነገ ማስብ? የአጋስ ስብስብ የቂመኞች ስብስብ የባንዳዎች ስብስብ የምርኮኞች ስብስብ ታሪክ በታሪክ አጋጣሚ ያገኘውን እድል ህዝብ ላይ ለመዝመት ነው የተጠቀመበት። የትግራይ ህዝብ ለመበደል የኢትዮጵያ ህዝብ ለመበደል ነው የተጠቀመበት። ስለዚህ ጌታቸው፣ ምናልባት በሱ እሱ ፕሬዚደንት በነበረበት ጊዜ ምዕራብ ትግራይ ምዕራብ ትግራይ የሚል ኤሊት ሊኖር ይችላል። እኔ ምዕራብ ትግራይ አሁን ለምዕራብ ትግራይ ተብሎ አንድ ሰው የሚሰዋ ትግራዊ መኖር አለበት።

ጠቅላይ ሚኒስትሩም የኢትዮጵያ መከራ እንደሚቀጥል በአጽንኦት ሲናገሩ ተደምጧል። እዚህ ያሉ የካቢኔ አባላት እንዲገነዘቡ ፈልገው የኢትዮጵያ ፈተና ከነገ ከነገ ወዲያ በኋላ እየጨመረ ነው የሚሄደው። ጦርነት የማይቋረጥ ፕሮጀክታቸው ለማድረግ እንደሚሰሩ ደጋግመው የተናገሩትና አሁንም የሀገሪቱ መከራ ይቀጥላል የሚሉት የብልጽግናው ሰው ለአሜሪካ ሰልል ነበር። ኢትዮጵያን ጨምሮ የአፍሪካ ቀንድን እየሰለልኩ ለአሜሪካ የደህንነት ተቋማት መረጃ ማቀብል ነበርም፣ ኤርትራ ውስጥ ለነበረውና በሻቢያ ይደገፍ ለነበረው ኦነግን መረጃ ሰጥ ነበር፣ ወዘተ እያሉ ሲናገሩ የሚታወቁ ቢሆንም ሌሎችን በባንዳነት ሲከሱ ዛሬ ተሰምተዋል።